ይህ ጽሑፍ ለኮሎኔል ደመቀ ዘውዱ ጀግንነት ማበረታቻ የተጻፈ ነው። የጽሁፉ ርዕስ ጀምበር ጥልቆብሃል ይላል። እምቢኝ እምቢኝ እምቢኝ፣ ያሻፈረኝ፣ ሂድ ወግድልኝ፣ ትግሥቴ ተሟጧል እንዴ ብረት ይዟል የክርስቶስ ባሪያ የመይሰው ወንድም እረገኝ ወንዱ የካሳ ወንድም ደመቀ ዘውዱ። ይህ ነበር እንዴ የእኔ ይህን ቃል ሲሰበር ሲሞላ በሸፍጥ የሚስለመለም የልጅነት ዘመን የአፍላ ጉልበቴን በትኜ ወጣሁት እርሻና ደብተሬን ጫካ የገባሁት ብረቴን አንግቤ በረሃ የረድኩት በዝናብ ባሕሩን በዱር በገደሉ ተ በብልህ አእምሮ በረጋ አስተሳሰብ እንደ አፄ ቴዎድሮስ በጥልቀት ያሰብኩት ደግሞ እንደ ገብርዬ እንዲያጀገንኩት። ለዚህ ነበር እንዴ ሻማና ጧፍዤ እነሱን ለማብላት በተንኮል ሲነጥቁኝ የራሴን ማንነት ሸፍጦ ሸምጦ የራሱን አስፍጦ እኔን ለጥንብ አንሳ ለጅቡ አጋልጦ ወገንን ሊያጠፋ በእኔ ተፈናጦ። ወይኔ ወንድ የገብርዬ ወንድም ደመቀ ዘውዱ። ትግልና ውጤቱ እጅግ ለየቅም ነው። የእነሱ ለፍሬ የእኔ ግን ባዶ ነው። ውጥኔ የሩቅ ህልሜ የካሳ ህልም ነው። ያቺ ድንቅ አገሬ በአንድነት ቆማ በክብር ተለብልባ የነጻነት አርማ አረንጓዴ፣ ቢጫ፣ ቀዩ ባንዲራችን፣ በዚያች ቅድስት መሬት ማጭድም፣ መዶሻም፣ አንበሳም፣ አንባሻም ያልተከለሰባት ነበረ ምኞቴ ላውለበልበባት። እኔ እንደ አሞራው ክንፌ የሄድኩት እንደ አረር እንደ ጦር የተወረወርኩት ደሜን ያፈሰስኩት በጥይት ወላፈን የተለበለብኩት ለዚያ ጀግና አገር ለዚያ ጀግና ወገን እንዲፋጠንለት የእውቀት ውጋጋን ትምህርት እንዲስፋፋ ስልጣኔ እንዲያብብ በወግ በወግ ሆኖ መንገድ እንዲሠራ ገደል ሜዳ ሆኖ ቦርብሮ ተራራ እንዲያጠላልፈን አንድም ተጎንደር ጋር አንድም ተአዲስ አበባ ነበር እንጂ ንሜባ አጨናገፉት። አልደላው ወገኔ ጠግቦም የሚያድርበት በሥልጣኔ ረቆ በራስነት ኮርቶ ለብሶ የሚያምርበት ኩ እንዴት ተበለጥኩ እንዴት ተታለልኩ ወንድም እህቶቼን የሰፈር ጓደኞ ጓዶቼን እነቱ አለሜን እና ወንድም ጋሼን የአድባሪያው ጋሩን ኮበላን ጋፋውን አይዟችሁ ብያቸው አታልሉንም ብዬ ነግራቸው እነሱም እንደኛ ብሶ ተወልዷቸዋል በቀረጥ በግብር እጅግ ተማረዋል በብዙ መንገዶች መንግሥት በኩሌታ አብሮ በድሎናል አይዟቹ ምኑ ብዬ ተማጽኜ ጥርጣሬያቸውን አስወግጄላቸው ባርባራቱ ታበት ብዬ ተገዝቼ ዋልድባን ጠርቼ ላላዋረዳቸው ከዛፍ ጥላ ስር መሣሪያ ነክቼ ከልቤ አንግ አግባብቼ እንደምንታለን እኔ የዘውዱ ልጅ ሞፈሩ ሲቆረጥ ከኔው ከራሴው ደጅ። ወይኔ ወንዱ የአሞራው ወንድም ደመቀ ዘውዱ! መቼም አይን መክፈቻ እግዜር መንገድ አለው። የበደሉም ብዛት የዋንጫውን መሙላት በልጆች ገለጠው። የወልቃይት ባህል ሕፃናቱ ለብሰው ጎፈሬ ሸሚዙን ገንባ ላይ ተቆምጣው መሳሪያ ጨብጠው ያንኳ እንዲያንግበው ጠብር ግፍ እያሉ ባህሉን አድምቀው በተራ በተራ ዘፈን ነሽስ ክስታ ቀርቶ ቀረርቶ ሽለላ አክለው ፉከራ ሕዝቡን ጉዳስ ብለው እኛን አስደሰቱ በባሕል ተኩራርተው። ምካያው ግና በውድድር መሪው እጅግ ተንቋሸሹ። የአዲሱን ክልል የገዥውን ባህል ቋንቋ አበላሹ ተብሎ በበላይ ተወቀሱበታ። ወቅ ተሰበረ ቅስማችን ተመታ፣ ግራ ገባኝ እኔን ብርክ ያዘው ጉልበቴን። አዲስ ባህል ሰጠው ሰጡን አስፈጥረው አስፈንጥረው የኛን እንድኑ ተረተር አሸንዳዩን ይዘን። የለም የለም የለም ሌላ አይሰጠኝም፣ አሸንዳም አምባሻም እኔን አይተኩትም። ይህ ጥቃት አብሮ ይነሳል ወንድነት ፈትኖ በቁርጥ ያስታጥቃል። ራይ ሀገር ያለ ራይ ወንዝ ያለ ራይ ወንድ ያለ አስብሎ በረሃ ያስገባል። ራሴን ሳስላው አጥንቴን ስቆጥሮ ቋንቋዬን ሳጠናው ታሪኬን ሳንበው ጎንደሬ ለመሆኔ ጥርጣሬም የለው። የጠራው አማራ ወልቃየት ጠገዴ አሳልፍ ያልሰጥም ላታላ ወንበዴ። ብረቱም ጌቱም ካለያዘ የማይላወሰው አወይ የአርማጭሆ አወይ የቋራ ሰው በገዛ ወገኑ ክፉ ማስበው ከብብቱ ገብቶ ወያኔ ያሳረረው ፍረደኝ ወገኔ፣ ፍረደኝ የአገር ሰው ቃሌን አላጠፍኩም የጎዳኝነት ነው። ወልቃይት ብክልክ እንዲክዳኝ ብዘነጋ ቃሌ ይፋረደኝ። ብቻ ይቅር በለኝ ከልብት አረቀኝ ኩረቅ ተከተለኝ ባለኛ ያለሁል ዳግም ተታል እያሳልፍ ወልቃይት ቆንደ ጎንደሬ ወልቃይት ኢትዮጵያ ምንም እላሸልም ወገን ታይ ወዲያ ለምነው አስለምነው ታቦት ይዘው ምለው ሙሉ ነፃነቴን ይመለሳል ብለው በእኔ ላይ ተራምደው እኔኑ ደቁሰው ወገኔን ፈንቅለው ከሱዳን ተጋብተው የኔን ዘር ከቀየው ደምስሰው አጥፍተው በጡረታ እኔን አገልል አውጥተው። ቃላቸውን አጥፈው የሀገር ሽማግሌ ገፍትረው አዋርደው የቀዘቀዘውን የተረጋጋውን ደሜን አስገንፍለው እንዳገሳረጉኝ ብረቴናን ብረቴን አንስቸ መላጨን አሳቡኝ። ትመስክር ንግስት የበረሃቴ አውቋለችና በስልጣን በገንዘብ እንደማይደለል ሀሳብና እምነቴ፣ ፍረደኝ ወልቃይት፣ ፍረደኝ አርማጭሆ ጊዜ የደጀን ተራራው ፍረደኛ ካሌ መላው ኢትዮጵያዊው፣ ወገኔን አዋርዶ ጥቃት ቢያይልብኝ እምብኝ ነው ልማዴ አልኩት አሻፈረኝ። መች ተማርኩና ከቶ እጅ መስጠት መች ሰለጠንኩና ማደር በባንዳነት። ወይኔ ወንዱ የካሳ ወንድም ደመቀ ዘውዱ ወንዱ ወይኔ፣ በውድቅት ሌሊት እጅን ስጥ አለኝ ወያኔ። ምን እጅ አለው የእሳት ሰደድ አያውቅም፣ ልክ እንደ ካሳ ክንዴ እንደሚያነድ መላው የኦሮሞ ሕዝብ፣ መላው የአማራ ሕዝብ፣ መላው የኢትዮጵያ ሕዝብ እንብኝን መያዙ፣ የበተናችሁት መርዝ አጥፊ ነው መዘዙ፣ ምንጩ እንዳሸን እየፈላ ዘርን ከዘር ማናቀዙ። በቃ ከእንግዲህ ወዮል እኔና በቀለም እስራ አቆራኝን ኦሮሞና አማራ፣ ተፋቅረም ተጋብተን በአንድነት የሎርን፣ በመርዛችሁ ሳቢያ ትንሽ ቆሳሰልን አሁን ሰውቶም ህዝቡን ባሩድ ባሸተተ ወንድሙ በሞተ ደም ባየ ቁጥር ወንድነት ጀግንነት እንዳገረሸበት በቃ ብርሃኑ ከዲማ አንዳርጌ ከአብረሃ መስፍን ከአምዷልም ኦባን ከሌሊሳ የኒ ከደሳሊን መራራ ከስክንድር ይልቃል ከሬዎች ሀብተ ከአቡባከር በአንድ ተጣምረዋል ሰራዊቱ ክነው ብቻን ቀርታል ለመምራር ተዘጋጅ ጀምበር ወርዮ ነገር አለው! ይህ እንዳይመጣ ብዙ ወጥቶች አለው። እዚህ ያለው መንፈስ እግዚአብሔር የባረከው የሙሴ የዳዊት፣ የብርሃን መንፈስ ነው። እዚህ ያለው መንፈስ የካሳ፣ የአብዲሳ፣ የአሉላ መንፈስ ነው። እዚህ ያለው መንፈስ የምዬ ምኒልክ፣ የአጤ ዮሐንስ፣ የበላይ፣ የባልቻ ታላላቅ መንፈስ ነው። መሳሪያ ብንጋጋ የማይደናገጥ ልቡ ጠንካራ ነው፣ መትረየስ የሚያቀልጥ ትናንት ያከበርንህ ዛሬ እንቀናሃለን።